ውሃን ካሉ ማይስ ንቀት ነው ያለባት። ፈስ ከመጣባት ሽንት ቤት ይዛት አትሄድም እንዴ? አረ የፈለገ ቢያማት ሽንት ቤት አትሄድም እንዴ? አይ አስጠዳድ፣ እሱማ ነው ምንድን ነው። ግን አንተ ግን ለሰው ክብር የላትም እንዴ? መየት ግን አሟት ነው የሚሆነው። ያላ እንት ለገቢያ ማትኮች እንትቤት መሄድ አለበት። ፍሬኑን ማቆም አልችል ሲል ቶፊቅ ከግንድ ጋር ተጋጨ። ከግንድ ጋር ሲጋጭ መኪናው ከጀርባ የነበረው የቶፊቅ በጣም የቅርቡ ሰው የቅርቡ ጓደኛው የቅርቡ ዘመዱ አደጋ ደረሰበት ና ህይወቱ አለፈ ማለት ነው፣ ሞተ። ሰላም ሰላም! ውድና የተከበራችሁ የፍቅር ቤተሰቦች እንደምን አላችሁ? እንኳን ደህና መጣችሁ። ላይክ ሰብስክራይብ ሼር እያደረጋችሁ ቤተሰብ ካልሆናችሁ ቤተሰብ ሁኑ። ቤቱ የፍቅር ነው። ዛሬ ግን ትንሽ ያሳቀኝ አንድ ፕራንክ አለ። አስቆኛልም፣ አናዶኛልም ሁለት ነገር ነው። እና ያው ትንሽ ከባህላችን ጋር ወጣ ያለ ፈንገጥ ያለ ነገር ስናይ፣ እንዲሁም ደግሞ ገረም የሚል ነገር ስናይ እንደዚሁ ትንታኔ እንሰጥበታለን ማለት ነው። የዛሬው ግን የገረመኝ ምግብ እያቀረበች የምትፈሰዋ ልጅ ነው ያሳቀችኝ፣ በጣም ማለት ነው። ማለት እንዴት አድርጎ ስትመጣላት፣ ፈሱ ነው ወይስ ሌላ መኪና ነገር ተጠቅማ ነው? እና እያዟዟሮች ነበረ ስታጥናቸው የነበረ ማለት ነው። እና በጣም አስቆኛል። በዛ ላይ ደግሞ ባሏ ጓደኛው ማለት ነው፣ አይ እንትን ብሏ ነው፣ ሆዷን አሟት ነው እያ፣ ያስተባብል ነበረ እንግዳውን ማለት ነው፣ ምክንያቱም እሷ ፕራንክ ልታደረጋቸው ተዘጋጅታ ነው የነበረችው። ከዛ ጓደኛዋን ይዞ መጣ። ታዲያ አሞኛል ብለሽ አትይኝም ነበር እንደ እያላት ነበረ። ግን ዞሮ ዞሮ ውሃም የለችም መብራትም የለም፣ እኔ ራሱ በሶፍት ነው እጄን እየጠረኩ ሽንት ቤት ሲሄድ የዋልኩት አለችው። የበላው ሁሉ ሊወጣ ነው የደረስ እንኳን እሱ አይደለም እኔ ሳልበላው ላየኋት እንኳን ማለት ነው የእኔ ራሱ ሆዴ ነበር ግልብጥ ያለው ማለት ነው። ምክንያቱም ስታስቡት በጣም ነው የሚዘገን፣ ነው እንደ ባህልም እንደምንም ደግሞ ስናየው ደግሞ ምግብ ተቀርቦ በጣም ክብር የሆነውን ምግብ በእንደዚህ አይነት መልኩ ነው። በስመ አብ መባሉ ነው ወይስ ደግሞ ጸሎት መቅረቡ ነው? በፈስ መጀመሪያ አቀባበል በጣም ግርም ምን ያለኝና፣ ለዛ ነው እኔ የሳቅኩበትንም የተናደድኩበትንም ገና ጀማሪዎችም ስለሆኑ እንግዲህ ያው እንደዚህ ካልተደረገ ዩቱብ አያድግም የተባለበት ያክል ነው የሚሰማኝ። አሁን ያለው ዩቱበሮች በጣም ምን ምን እየነካን እንደሆነ ባላቅም፣ ብቻ ምግብ ላይ ግን ጥንቃቄ ብናደርግ የተሻለ ነው ብዬ አምናለው በምግብ ዙሪያ በጣም ክብር የሆነው ምግብ መናቅ የለብንም። ምክንያቱም ማዕድ ክቡር ነው። እኛ ድሮ በልተን ጨርሰን ሳህኑ ስመን ነበር። የበላንበትን ታጥቦ የሚቀመጠው ቦታው የሚመለሰው ስለዚህ ያንን ነገር ልናደርግ ይገባል። እንደ እናት አንድ አባቶቻችን ምግብ ላይ ልናሾፍ ምግብ ላይ ልናላግጥ አይገባም። ምግብስ ተቀርቦ ተባርኮ፣ ለተራቡት ለተጠሙት፣ ለተቸገሩት ሁሉ እንዲጠግቡ ጸሎት አድርገን ብንመገበው የተሻለ ነው ብዬ አስባለሁ። እንደነዚህ አይነት ፕራንክም ቢሆንም ትንሽ ግን ወጣ ያለ ነገር ስለሆነ አስቆኛለን። ያ ትንሽ ደግሞ ይሄንን ነገር ደግሞ ሳይ ደግሞ በጣም እንትን ብሎኝ ነበር። ዞሮ ዞሮ በጣም ደጋግሜ ነበር ያየሁት ማለት ነው። እና የሚመቻችሁ እናንተም እንደምታዩት ተስፋ አደርጋለሁ። ሌላው ደግሞ ፍሬን ተበላሸ። ቶፊቅ ነበር መኪናውን ሲነዳ የነበረው። ቶፊቅ ሲነዳው የነበረው መኪና ፍሬን ተበላሸ እና ለማቆም ተቸገረ ማለት ነው። መኪናው አልቆምለት አለ። ከዛ እንደምንም አድርግ አዙር ያቆማለሁ ሲል ከዛፍ ጋር ተጋጨ። ከዛፍ ጋር በተጋጨበት ሰዓት ከጀርባ የነበረው ሰውዬ ተጎድቷል። እንደዚህ እንትኑ መቶታል። ይሄ የመኪናው ብረት ጎኑን መቶ ታናቱን መሰለኝ ተጎርቷል፣ ሳይሆን ጭንቅላት ውስጥ ደም ፈሶ የቶፊቅ በጣም የቅርቡ ሰው አርፏል ማለት ነው። ልጅ ቶፊቅ በአሁኑ ሰዓት ላይ እስር ላይ እንዳለ ሰምተናል ማለት ነው። ልጅ ቶፊቅ ምን ሆኖ ነው የታሰረው? ምን አድርጎ ነው ለሚለው ነገር በጣም ከባድ ነው። ጓደኛውን ገሏል ማለት ነው። ያው ሞቱ አላለች አትጠገብ እንግዲህ ከዚህ በፊት እናውቃታለን አብራው ነው የምትሰራው በጣም ነው የሚያሳዝነው። አንድ ሁለት ወር ሆኖታል። በአሁኑ ሰዓት በአሁኑ ሰዓት ላይ ቶፊቅም አሁን ታስሯልም አልታሰረምም እያሉ ነው። ግን አብራቸው ይስነግራችሁ አደጋ ማድረሱና ያ መኪና አደጋ እንደደረሰም የቅርብ ጓደኛ የሚባል ቤተሰብ የቅርብ ጓደኛው እንግዲህ የመኪና ብረት መቶት ህይወቱ እንዳለፈና እሱም ደግሞ እንግዲህ በመደናገጥ ይመስለኛል፣ ተደናግጦ ይመስለኛል አካባቢውን ለቆ እንግዲህ ሄዷል ማለት ነው፣ ሽሽት አድርጓል ማለት ነው። እንዳለችው ከሆነ ቃል በቃል ልክ እንደዛ ነው። እና በጣም ከባድ ነው። ፈጣሪ ድረስለት በእውነት በጣም ዓይኑ ውስጥ የሚገባ ልጅ ነበር። እኔ ደግሞ ለምን እንደሆነ አላቅም፣ በጣም ነው ማዝንለት በጣም በቃ፣ ሴቱ ምኑ በቃ ሲንጫጫበት ምናምን ስለማየው የሆነ በጣም ያሳዝነኝ ነበረ። መኪናው መታው ጎኑን። እኔ ቃል አጠረኝ። እግዚአብሔር ለእናንተ እንደዚህ የመናገር አልፈልግም፣ ግን ፍሬኑን ማቆም አልችል ሲል ቶፊቅ ከግንድ ጋር ተጋጨ። ከግንድ ጋር ሲጋጭ መኪናው ከጀርባ የነበረው የቶፊቅ በጣም የቅርቡ ሰው፣ የቅርቡ ጓደኛው፣ የቅርቡ ዘመዱ አደጋ ደረሰበትና ህይወቱ አለፈ ማለት ነው። አዎ ስለ ልጅ ቶፊቅ የሆነበት ነገር በጣም ያሳዝናል። እጅጉም በጣም በሶሻል ሚዲያ ላይ እጅጉም በጣም የሆነ ሰዓት ላይ በተለይ ደግሞ ከጓደኛው ጋር ኒካሳ ያደርጉ ልንጋባ ነው ምናምን ብለው እንደዚህ በጣም ብዙ ነገሮችን አድርገዋል ተብሎ በጣም ሲያጠለጥሏቸው ከቆዩ በኋላ እንዲሁም ደግሞ አብራው የነበረችው ጓደኛው እንዲህ ነው እሱ እንዲህ ነው እሷ እንዲህ ነው እየተባባሉ ሲወነጃጀሉ ሰነበቱ። ከዛ ሚዲያ ላይ ህዝቡ ሁሉ እየወጣ ሲረግመው ምንም ሲለው የተለያዩ ሀሳቦችን ሲሰጥበት ቆይቶ እና ከርሞ ነበረ። እሱ ግን አልተበገርም። ለሰው እርግማንም ይሁን ለሰው አስተያየት ምንም አይነት ነገር ሳይሰጥ ጉዞ ወደፊት ብሎ ነበር እየቀጠለ የነበረው። ሞተ። ከዛ ያው አሁን ላይ ያለውን የሀገሪቱን ሁኔታ ታቁታላችሁ። መቼም የትም ሀገር ይሁን ታቁት አላችሁ ሰላም አይደለም። እና ከሱ ጋር የነበሩ ሌላ የቶፊቅ ሰዎች እንደ አጋጣሚ ከጀርባ መከላከያዎች ሚኒሻዎች እየመጡ ነበረ። መኪናውን እንዲህ ጫካ ውስጥ ነው ዙሮ ገብቶ የተጋጨው ዛፍ ጋር ማለት ነው። አልቆምለት ሲል ለማቆም ለማቆም ነው እሱ ወደ ጫካ ያስገባው፣ በሆኑ ነገር እንደዚህ ሳስገባ ሲንሸራተት መሬቱን ይዞ ይቆምልኛል ብሎ ነበር እንደዚ ያስገባው። ከዛ ግን እንዲህ ሲንገጫገጭ የዛ ሰው ሕይወት ማለፍ ችሏል። ከዛ ቶፊቅን እንዲያመልጥ ያደረጉት ሌሎች ሰዎች እዛ መኪና ውስጥ የነበሩ ሰዎች ሚሊሻዎች ሲመጡ መከላከያዎች ሲመጡ እኛ አናውቀውም ሹፌሩ እንላለን አንተ ግን ወጣ አምልጥ ወጣ ጥፋ አሉት እርግጠኛ አይደለሁም በዚህ መረጃ ግን ከላይ ከላይ የተነገረኝን ነው የምነግራችሁ እሺ ቤተሰብ እንደሰማችኋት ነው መተጠገብ ያለችውን እየሰማችኋት ነበረ እሷም እርግጠኛ አይደለችም ግን ጓደኞቹ በነገሯት መሰረት ነው በነገራችን ላይ ነፍስ ማጥፋት ቀልድ አይደለም ያም ሰው ሕይወት አለው ቤተሰብ አለው። ያም ሰው ትልቅ ህልምና አላማ አለው ለወጣበት ጉዳይ ሊያስፈጽም ይውጣ እንጂ እሱም ነገ የሚጓጓነት ሊኖረው የሚፈልገው ሕይወት አለው። እዛ ጋር አንድ ነፍስ አጥፍቶ አንድ ሰው ሂድ ጥፋ ስላሉት እዛ ውስጥ ለሌሎች ምስክርነት እኛ እንሰጥልሃለን ብለው ቢሉት እዛ ጋ ካልሞተ ሊያድን ይገባዋል። ወይም ደግሞ ወንጀለኛ መሆኑን አምኖ ተጸጽቶ ይሄ ነገር ሆን ተብሎ እንዳጋጣሚ ነገር ነው የሚያጋጥም ነው። ምክንያቱም ይሄ አደጋ ማለት አጋጣሚ ነው። በሰው ልጅ ላይ አስቦበት ፈልጎት የሚፈጽም አደጋ ያለ አይመስለኝም። ይሄ ተስፋ የቆረጠ ሰው ካልሆነ በቀር ማለት ነው። እና አንድ ሰው አደጋ ከመፍጠሩ በፊት ወይም ደግሞ አደጋ ከፈጠረም በኋላ ከመፍጠሩ በፊት መጠንቀቅ፣ በጸሎት መውጣት መጸሎት በዱአ መውጣት ይህንን አድርጎ ከወጣ፣ አንድ ሰው መንገድ ላይ እንኳን ክፉ ቢገጥመው የገጠመውን ነገር ሊያስተባብል የሚችለው ያንን ነገር በማገዝ በማድረግ ሌሎቹን እገዛ በመጠየቅ ሊሆን ይችላል። አንዳንድ ጊዜ በህይወታችን ላይ ትልቅ ስህተት የምንሰራው የሆነ ወንጀል እንፈጽምና ያንን ለመደበቅ ማይሆን ነገር ውስጥ ጻጻት ውስጥ እንገባለን፣ ሌላ ወንጀል ልንሰራ እንገባለን። ይሄ መሆን የለበትም። ይሄ ነገር ድንገት ነው፣ ይሄ መኪና አደጋ የደረሰው። ይሄ መኪና አደጋ እንደደረሰ ወዲያውኑ እጅን ለህግ ቦታ ሰጥቶ ጊዜ አድርግ ያለ እንደዚህ ሆኖ ነበር ብሎ በግልጽ ነው መናገር ያለብን። ምክንያቱም ያም ሰው የሞተ እኮ አላማ ያለው ሰው ነው ህይወቱ ያለፈው እኮ እህት ወንድሞቻችን። እህት ወንድሞቻችን በብዛት በመኪና አደጋ የሚያልፉት አላማ ስለሌላቸው መውለድ፣ ማግባት፣ የቀጣዩን ህይወታቸውን መኖር ስለማይፈልጉ ነው አይደለም። እንዲሁ ድንገት ነው ደርሶባቸው ነው። አካለ ጉዳተኛ የሆኑትስ እንዴት ሆኖ ነው ህይወትን እየገፉ ያሉት? እነሱስ ቢሆን ሰቀቀኑ ነፍስን ያክል ነገር ማጥፋትስ ሰው ፈልጎ አያደርገውም። በእርግጥ ግን ጥንቃቄ ያስፈልጋል። አንዳንዶቹ በጣም እየዘፈኑ እየጨፈሩ እየቃሙ እየጠጡ በቃ ልባቸው ከምናቸው ተለይቶ የሚያደርጉትን ነገር ሁሉ አያውቁትም። በቃ ሲያደርጉት ማለት ነው። የብር ምርቃና ወይም ደግሞ የሆነ ነገር ምርቃና ሲይዛቸው ይፈነጥዛሉ ዝም ብለው እና አሁን አሁን ላይ የተበራከተ የመጣው ይሄ ወንጀል በተለይ ይሄ መኪና አደጋ ሁላችንም ልብ ብለን ልናይ ይገባል ማለት ነው። ሰርግም ቢሆን ብንሄድ፣ ሌላም ቦታ ሄድን፣ የትም ቦታ ሄድን ብዙ ጊዜ ብዙ ሰዎችን የጫነ መኪና እንዲሁም ደግሞ ሌሎች ሌሎች በግዴለሽነትም ይሆን እንደዚሁም ደግሞ ፍሬኑ ምንትሴ ምናምን እንደዚህ ሆኖ ብን፣ አንዳንዶቹ ደግሞ ሰይጣንም ና ብሎ እንደ ትራፊክ ቆሞ በዚህ በኩል ሂዳለኝ ይላሉ። አንዳንዶቹ እንደዛ የሚሉት አሉ። እና በጣም የሚደንቃል፣ ይገርማል። እንደዛ ማድረግ የለብንም አስበንበት አልመንበት ለወጣ ነው አላማችን ስኬታችን ላይ ለመድረስ ግዴታ በጣም በቃ ንቁ ሁነን ልንነዳ ይገባል ብዬ ነው የማስበው። እና ወንድሞችም ሴቶች ጥንቁቆች ናቸው። በነገራችን ላይ ሴት እህቶች በሚነዱ ሰዓት እጅጉም በጣም በጣም በጣም ጥንቁቅ ናቸው። ወንዶቹ ግን ትንሽ እንግዲህ ከመጠጣታቸውም እንዲሁም ደግሞ ከተለያየ ነገር ይመስለኛል። ብቻ ትግስት የላቸውም በሚነዱ ሰዓት ትግስት የላቸውም። ቆሞ ሰው ማሳለፍ ክብር የሚባለው ነገር ጭራሽ አልተፈጠረባቸውም። አንዳንዶቹማ ማለት ነው በዚህ በአንድ ጉንጩ አሳብጦ አይኑን በርበሬ አድርጎ ሌሊት ሙሉ ሲቅም ያድራል ወይም ደግሞ ሲጠጣ አድሯል። ጠዋት ተነስቶ ህዝብን ስንት ኃላፊነት የተሸከመን ህዝብ ተሸክሞ እሱ ይሄዳል ማለት ነው የስንቱን አላማና የስንቱን ቤት ህፃናትን ያለ ወላጅ ሌሎቹን ያለ አካል አካል ጉዳተኛ አድርጎ እንዲሁም ደግሞ ነፍስን አጥፍቶ ለራሱ ከንቱ የሆነ ሰው ሌላውን በከንቱ ያደርጋቸዋል፣ የሌላውን ህይወት ማለት ነው። እና ከእንደዚህ አይነት ተግባር ብንታቀብ፣ እንደዚህ አይነት ሰዎች ላይ ሰገጥ የሆኑ ሰዎች ወንዶች የሚነዱትን መኪና እነሱ እነዚህ ላይ መቀማት፣ ምክንያቱም አለመስጠት መንጃ ፍቃድ ማለት ነው እንደነዚህ አይነት ሰዎችም ማለት ነው እኛ ራሳችን በገንዘብ በጉቦ እየተሰጠ የወጣ መንጃ ፍቃድ ነው ዛሬ ዋጋ እያስከፈለ ያለ ሙሉ ሀገሪቷም ማለት ነው እየተሸከመ ሙሉ ህዝብ ተሸክሞ ጉድጓድ መግባት፣ ሙሉ ህዝብ ተሸክሞ ከአንዱ ጋር ሄዶ መላተም። ይሄ ነገሮች የሚከሰቱት በእንደዚህ ነው እና ጥንቃቄ ያስፈልጋል። እንግዲህ ልጅ ቶፊቅ ደግሞ ያጋጠመው ደግሞ ምንድን ነው? ፍሬን ተበጥሶበት ነው። እንደዚህ አይነት ነገሮች ራቅ ያለ ቦታ መሄድ የሆነ ነገር ስናስብ ቼክ ማስደረግ መኪናውን የበለጠ ዋጋ እንዳንከፍል መጀመሪያ ቀድመን ሌሎች ሀገሮች እኮ የሰለጠኑ ሀገሮች መጀመሪያ ነው ቅድሚያ ፍተሻ ያደርጋሉ። መኪናቸው ውሃ አለው ወይ እንትን አለው ወይ ምን ጎሎታል፣ የሚሄዱበትን ኪሎሜትር አነጣጥረው ነው ብዙ ነገሮችን ቼክ የሚያደርጉት። እና እንደዚ አይነት ነገሮች ብንለምድ ጥሩ ነው ጥሩ ነው እና እንደዛ ብናደረግ አሪፍ ነው። እንግዲህ ፈጣሪ ደግሞ ያግዘው። እስኪ እውነቱ ደግሞ ከሱ አንደበት ብንሰማ ወይም ደግሞ ሌሎቹ እንደዚህ የሰሙ ጓደኞቹ አብሮ የነበሩ ምስክርነት ቢሰጡ የበለጠ እናምናለን። ምክንያቱም በዚህ ዘመን ላይ ፕራንክ የሚባለው ነገር ስላለ የትኛውን እንደምናምን ስለማይታወቅ ማለት ነው። አጃይብ፣ አጃይብ፣ አጃይብ ነው የሚያስብለው ይሄኛው ደግሞ ማለት ነው። አርባ ሺህ ብር ጥፍር ተከላ ማለት ነው። ይሄንን ጥፍር የምታዩት እንግዲህ ሴቶቹ ከአሁን አሁን በአሁኑ ዘመን ላይ ያለነው ሴቶች ብልሻለኛል ወይስ ሴቶች ብልሻለን አላውቅም። እኔን አይወክልም ዞሮ አንዳንድ ሴቶች በብዛት ብንላቸው ይሻላል በአሁኑ ሰዓት መዋቢያ እቃዎች ውድ ናቸው በጣም ይሄንን የምታዩትን ጥፍር ለማስረከብ እንደዚህ ጥፍራቸው ላይ ጥፍር ለመትከል አርባ ሺ ብር ከፍላበት በጣም አልተቆጨሁም ብላ ስትል ስለሰማኋት በጣም ደነቀኝ በጣም አይገርምም በጣም ነው የሚገርመው የሚደንቀው ማለት ነው አርባ ሺ ብር ጥፍር በእውነት በጣም ነው የሚገርመው ማለት ነው። ምክንያቱም እኛ ሀገራችን ላይ አሁን በእርግጥ ገንዘቧ ነው መብቷ ነው፣ እንኳን ይሄን ጥፍር አይደለም ሌላም መትከል ትችላለች። በጥፍር ላይ ጥፍር፣ ሌላም እንደውም ሌላም ነገር ብትገዛም ብትተክልም ችግር የለብንም። ግን ሀገራችን ላይ አሁን ባለው ሁኔታ አርባ ሺህ ብር ጥፍር ገዝተን እንደዚህ ተክለን በጣም ምቾቱ ምናምን በጣም እንደከፈልኩበት አልቆጥሮም ስትል አርባ ሺ ብር አይደለም አምስት ሺ ብር እግር ጫማ ሲስሙ ያየሁ እናት አሉ። እና ምን ያህል ሰው እንደተቸገረ ሰው ምን ያህል በገንዘብ ችግር በኑሮ ውድነት ጥግ ላይ እንዳለ ስትመለከቱት ለዚህ ጥፍር አርባ ሺ ብር ሲከፈል ደግሞ ምን ያህል ልብ እንደሚሰብር፣ በእርግጥ በጣም ብዙ ሺ ብሮች ወጥጠው ልብስና ጫማ እንደሚገዙ እናውቃለን። እስከ ወርቅ ልብስ የወርቅ ልብስ ሁሉ እንዳለ ሰምተናል። እና በጣም ነው የሚገርመው በጣም ነው የሚደንቀው። ብቻ ያው ይታደሉታል እንጂ አይታገሉትም ይላል የሀገራችን ሰው። ዝም ብሎ አይተርትም፣ እውነቱን ነው አይቶ የሚተርተው። እውነቱን ነው አይቶ የሚናገረው። የእኛ ሀገር ሰው ዝም ብሎ ደርሶ የሆነ ነገር አይናገርም። ነገን አስሞር ጉዞ ነው፣ ነገን ተምሳሌት አድርጎ ነው፣ መጪው ትውልድ ምን አይነት እንደሆነ አስቦ ነው። አሁን ይሄ ጥፍር እስኪ እንደው ስሞትላችሁ ይሄን ጥፍር ስለተከላችሁ ምንድን ነው የሚለወጠው ነገር ሰው እንዴት አድርጎ ነው ፊቱን ስሊታጠም የሚችለው? እንዴት በሰላም ተኝታ ትነሳለች? በጣም እኮ ነው የሚከብደው። ይሄን ዊግ እንትናቸው ድረስ የሚደርስ ዊግ ይቀጠላሉ። በቃ ሁሉ ነገር አርቲፊሻል፣ ሁሉ ከፊት እስከ ምናቸው ድረስ አርቲፊሻል። እንዴት ነው ሰው መሆናችን የምንለየው? አሁን እኮ ከሰው ወደ ድመት የሆነ እንስሳም እየመሰልን ጭምር እኮ ነው ሄደው አሁን ደግሞ የሴቱ ይባስ ብሎ ደግሞ ወንዱን ጀምረዋል እንጂ በጣም አረ የሚገርም የሚደንቅ ነው። ድሮ ድንጋይ ፈልጦ እጅግ በጣም ብዙ መስዋዕት ከፍሎ ወንድ ልጅ ቤቱን ያስተዳድር ነበር። አሁን በሴቷ ኃላፊነት አዋለው። ወንዱም ራሱ ምን እስቲም ሲደረግ እንትን ሲደረግ ሁሉም ያሳዩ አንዳንድ ሉጣሉጥ ይላል አብርሼቄራው ሉጣሉጤዎች አሉ አሉ እንደዚህ አይነት ወንዶችም አሉ። በጣም የሚደብረው ያስጠላል። ሴትም ልጅ ብትሆን በአግባብ ስትኳል ይበቃታል እንጂ ይህን ያክል በዚህ ደረጃ ያክል እንደዚህ ዝቅጥ ብለን እንደው በቃ ይሄን እንት ማደሪያ እስከምንመስል ድረስ ምን ነው 40 ሺ ብር ጥፍር፣ እንደው በእውነት በጣም ድንቅ ነው ያለኝ፣ ግን ለስንት ቀን እንደሚቆይ ባቅ ደስ ይለኝ ነበረ ማለት ነው፣ የዚህ ጥፍር መቆያ ማለት ነው። ለማንኛውም ውዶች ይመቻችሁ። ይሄ ገንዘቧ ነው፣ እኔን ላይመለከት ይችላል። ግን እንደ ሰውኛ የታዘብኩት ልበል ብዬ ነው እንጂ እኔ ማይመለከተኝም ነበረ። 40 ሺ ብራችሁን አውጣታችሁ ጥፍር ከመቀጠል እንግዲህ፣ ጥፍራችሁን የእጃችሁን ጥፍር በደንብ ተንከባከቡ ማለት ነው።